ሙፍቲ ካፊር ናቸው። ሙፍቲ የገላገለን አላህ ምስጋና ይገባው። ስጁደ ሹክር ያስፈልገዋል። እንደዚሁም ደግሞ ይህን ጠማማ ሰውዬ አላህ ገላገለን እንዲህ ያደረገን ምናምን አራ አይባልም። ወላሂ መጨረሻችንን የእኛም መጨረሻ አናቀው። እኔ ሀቂቃ ነው የምናገ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እኔ ምለው በዚህን ያህል ደረጃ መጨካከናችንን ምንድን ያመጣው? እኔ ያንዳንድ ሰው ሱና ተከታይ መሆን ወይም የአህል ሱና ወልጀማአ አባል ነኝ ብሎ ማሰብ ሌላውን በማክፈር ነው እንዴ? ሱናነት የሚረጋገጠው ሌላውን ከኢስላም በማውጣት ነው እንዴ? ምን ያህል ባችን ቢደርቅ ነው። ሙፍቲ ካፊር ናቸው ሙፍቲ የገላገለን፣ አላህ ምስጋና ይገባው፣ ስጁደ ሹክር ያስፈልገዋል። እንደዚሁም ደግሞ ይህን ጠማማ ሰውዬ አላህ ገላገለን እንዲህ ያደረገን ምናምን አራ ይባል ወላሂ፣ መጨረሻችንን የኛ መጨረሻ አናቀው። እኔ ሀቂቃ ነው የምናገረው። የማንንም ውዴታ ፈልጌ አይደለም። ለማንንም ማሽቃብጥ ሰው አይደለሁም። በማንም ትዕዛዝ ምንቀሳቀስ ሰው አይደለሁም። የማንም ወገን ደግሞ አጨብጫቢም አይደለሁም። ነገር ግን ትክክለኛውን ነገር መናገር ያስፈልጋል። እስቲ አንተን አክፋሪ ያደረገ ከእስላም እስልምና ውስጥ የምትመድብ ከእስልምና የምታስወጣ አንዱ ሙናፊቅ አንዱ ሙስሊም አንዱን ካፊር የምታደርገው አንተ ማነ? አንድን አንድን ሰው እኮ ካፊር ለማለት የራሱ ደዋቢጦች አሉት፣ መስፈርቶች አሉት። ሙብተዲዕ ለማለት የራሱ መስፈርቶች አሉት። እነዚህ መስፈርቶች የሚያሟላ እና ይህንን ነገር የሚያስቀምጠው ይህን ክራይቴሪያ ያሉትን ክራይቴሪያዎችን አስቀምጦ ሁክም የሚሰጠው ዑለሞች ናቸው። የዑለማ ስራ ላይ ገብቶ ዛሬ ማንም ወጠጤ መጥቶ እንደፈለገ አፉን ይከፍታል። አላህን አትፈሩ። ሰው ማክፈር በጣም ከባድ እኮ ነው። እኚህ ሰው አዎ ያቂዳ የተ ብዙ አይነት ልዩነቶች ሊኖሩ ይችላሉ በመሀከላችን እነዛ ልዩነቶችን ረድ በመስጠት በመነጋገር ሊፈታ የሚችሉ ነገሮች አልቋል አሁን ጊዜው አልፏል አሁንም መሰሎቻቸው ካሉ ሀቅ ላይ ያለ አካል በሀቅ ይሞግታል ከዛ በዘለለ ግን ከዛ በዘለለ ግን ማክፈር ደረጃ ላይ ማድረስ በጣም ከባድ ነው። ወላሂ በጣም ከባድ ነው። አትፈሩም? የራሳችሁን አቂባ መጨረሻችሁን አትፈሩ። የእናንተ ሀል በምን እንደሚያልቅ ኪታማችሁ በምን እንደሚሆን በምን ታውቃላችሁ? ወላቱ ዘኩ አንፉሰኩም አለሙ ቢመን ይጠቃ። ነፍሳችሁን አታጥራሩ። ከእናንተ መካከል አላህን ፈሪውማ እንደሆነ አላ ነው የሚያውቀው። ተወብተው ቢሆንስ የሞቱት እንደው እናንተ እንዳላችሁት ከኢስላም የሚያስወጣ ሙናፊቅ ካፊር ምናምን ብላችሁ በሀከማችሁት መልኩ ተውብተው ይሁን ከአላህ ጋር ጥሩ ግንኙነት ይኖራችሁ አይኖራችሁ በምን ታውቃላችሁ? ከዛ በዘለለ ደግሞ ሳይተወብቱ ሞቱ፣ ተውበት ሳያደርጉ ሞቱ። ምንድን ነው እናንተ የውስጥ አዋቂ ማነው ያደረጋችሁ? ትንሽ እንኳን ለራሳችሁ ኪታም ፍሩ፣ ለራሳችሁ መጨረሻ ፍሩ። እንዴ ኢስላም እኮ ነቢያችን አለይሂ ሰላም በረእሰን ሙናፊቅ በሆነው